በነገራችን ላይ ዛሬ የዛሬው ይለያል። የዛሬው ምክርም ነው መልካምነትም ነው። አማቼ ቅማሜ ቀዳማዊት አልመጣችም እንጂ አማቼ የሰራው ስራ ጥሩ ነው። ጥሩ ነው እኮ ለዛ ኮ ነው ልቤ ፍስስ ብሎ አማቼ ብለው። ሰላም፣ ሰላም ጤና ይስጥልኝ የኔ ውድ ቻናል ተከታታዮች፣ እንደምቆያችሁልኝ ሰላማቸው ይዛልኝ በያላችሁበት። ዛሬ አማቼ በመልካም ስራ ነው የመጣው። ያው ከዚህም በፊት በእርግጥ በዚህ ቤት መጥቷል፣ ዛሬ በድጋሚ ነው በዛ ቤት የመጣው ማለት ነው። ጥሩ ነው ውዶቼ፣ መልካም ልብ ሲኖራችሁ መልካም ነገር ታስባላችሁ። ብሩኬም ትንሽ ያለው ነገር አለ። ምንድን ነው እሱ? ጨረቃ ፋሚሊዎች እንለያለን። ሰብስክራይብ አድርጉት ቤቱንም ብሏል። መልክት ብዙ መልእክቶችን ብዙ ነገሮችንም አወርቷል። በጣም ነው የተመቸኝ ያወራው ነገር። አስደስቶኛልም ከሚባለው በላይ አስደስቶኛል። እውነት ነው፣ ጨረቃ ፋሚሊ ይለያሉ። በጣም ነው የሚለዩት የመጣውን ሰው ሁሉ ሰብስክራይብ አድርጉ፣ ተተባሉ ያደርጋሉ። እሱ ብቻ አይደለም። እሱ ብቻ አደለም። ከምንም በላይ ደግሞ ሀይሚና ቡሩኬ የሆነ እርምጃ እንዲራመዱ የሆነ ቦታ እንዲደርሱ በጣም በጣም በጣም በጣም ያላቸው አስተዋጽኦ በጣም ይለያል፣ ከሚባለው በላይ ማለት ነው። በጣም ይለያል። ያው አድሎም ቢኖር አድሎነቱ ምንድን ነው? አሽቃባጭ ጠንፊዎች አሉ። አሁን ለምሳሌ ከቡሩኬን ከፍ ከፍ የሚያደርጉ ከዛ ደግሞ ሀይሚን ዝቅ ዝቅ። ያው ምን መሰላችሁ የሀይሚም የቡሩኬም ወዳጆች ኦልሬዲ ሴቶች ናቸው። ያው ሴት ለሴት እኳ አንመቻችም። ውዶች ሙዶች ሴት ለሴት ሴት ለሴትማ ብንድቀቅፍ የት በደረሰን። እና አንዳንድ ጊዜ ምንም የሚደንቀኝ ነገር የለም። አሁን ሀይሚን የሆነ እነ ጠንፌ ሰፖርት ቢያደርጓትም ቢያደርጓትም ምንም አይ ምንም ነው ለእኔ። ለም ብትሉ ቅናት መንፈስ ነው። አዎ ቅናት መንፈስ ባይኖርባቸው ሀይሚ ከብሩኬ እኩል ቻናሏ ይራመድ ነበረ። አስረግጬ ስነግራችሁ እነሱ የሚፈልጉት ብሩኬን አይናይኑን፣ አይናይኑን ጠጉሩ ጠጉሩን የራስ ጭንቅላት ጠጉሩን፣ ጠጉሩን አይናይኑን እያዩ ቻናሉን ሰብስክራይብ ያደርጋሉ። ሀይሚ የሚታይ ነገር የላትም። እንዲ አይታያችሁም? እንዲ ሞዴልነቷ አይታይ ብለው አይታያችሁም? ንግግሯ፣ ቆፍጣናነቷ አይታይም? በቃ ለእናንተ እኔ በጣም ነው የሚገርመኝ። ለማንኛውም ግን ልብ ይስጠን፣ ለሁላችንም ልብ ይስጠን ማለት ፈልጋለኝ። ግን ቡራዬ ያደረግከው ነገር በጣም አሪፍ ነው። ምን አለመሰላችሁ በመልእክቱ እናንተ መልካም ነገር አድርጉ፣ መልካምን ነገር ግን ከሰው አጠብቁ። እኔ ሰው አለኝ ብሏል። እግዚአብሔር ይመስገን እነዚህ ሰዎችን ከፈጣሪ ነው ያገኘኋቸው። አንተም ብቻ ሳትሆን ሀይሚም፣ አንተም ሁለታችሁም ከእግዚአብሔር ነው። ከፈጣሪ የተሰጡ ሰዎች አሉ ንጹህ ልብ ያላቸው፣ ሁለታችሁንም እኩል የሚወዱ ሁለታችሁንም እኩል ሰፖርት የሚያደርጉ አንተ ከፍ እንድትል ሀይሚ ዝቅ እንድትል የሚያደርጉ ደግሞ አሉ። ብሩኬ፣ ይሄ የታወቀ ነው። እንቅጭ እንቅጩን አሉ እንትን ጉርጓዳቸውን የሚምሱ ማለት ነው። ከዛ ከላይ ከላይ እኝ የሚሉ የሚያገጡ አሉ። ለእነሱ ልብ ይስጣቸው፣ ለእነሱ ልብ ይስጣቸው ማለት ፈልጋለኝ። ነገር ግን ከማንንም እና ከምንም በላይ ግን ሀይሚ ነች ያለችኝ እንደገና ደግሞ የአሜንም ልብ አይቀይርብኝ፣ የኔን ልብ እንደዛው ምሏል። አሜን አይቀይርባችሁ፣ ልባችሁን በዙ፣ ቀጥሉ፣ ተደማመጡ። የማንንም ወሬ ካልሰማችሁ፣ በመሀላችሁ ሌላ ሶስተኛ ወገን ካላስገባችሁ ምንም ይፈጠር ምንም ሚፈጠር ነገር የለም ማለት ነው። ሌላው ነገር ማለት የሚፈልገው ነገር ቢኖር እነዚህ ወጣቶችን ታዳጊዎችን የነገ አገር ተረካቢዎችን። እንደዚህ ዩቲዩብ ቻናል እየከፈታችሁ ስለምሰጧቸው ስሩ ስለምትሏቸው ስለምታበረታቷቸው በራሳቸው እንዲቆሙ የራሳቸው የሆነ ነገር እንዲኖራቸው ስለምታደርጉት አርቆ አሳቢነታችሁ፣ መልካምነታችሁ ለዚህ መልካም ልባችሁ ፈጣሪ ይጨምርላችሁ ማለት እፈልጋለኝ። ሁሌም ነው ምላችሁ ብሩኬና ና ሀይሜ የምሬ ነው ምላችሁ ውዶቼ ስለ ዩቱብ ስለ ዩቱብ አጠቃቀምም ሆነ ጥቅም የሚያውቀው ዩቱብ ላይ የሚውል ወይንም ዩቱብ ያለው ሰው ነው። ዩቱብ ላይ የሚውል ሳይሆን ዩቱብ ያለው ሰው ነው። ይሄ እንደዚህ እንደ ቀላል ነገር የምታዩት አይደለም። ብዙ ድካም አለበት፣ ብዙ ነገር ማለት ነው። አንድ ቪዲዮ ፖስት ስታደርጉ ብዙ ኔትወርክ ነው የሚወስደው። እንደገና ደግሞ ኤዲት ማድረግ አለ፣ መቅረጥ፣ ብዙ አይነት ድካም አለው። ብዙ ይደክሙበታል። እዚ ጋር አሁን እነ ቡሩክ የሚሆኑ ማንኛውም እዛ ጋር እንደዚ መቶ ቪዲዮ የሚሰራ ብዙ ድካም አለበት፣ እንደ ቀላል አይደለም። ያንን ሁሉ ተቋቁበው ያንን ሁሉ አስበውበት ያንን ሁሉ ነገር እንትን ብለው እዚ ጋር ደግሞ ለእነዚህ ወጣቶች እንደዚህ ቶብላይ ሰፖርት ማድረግ አሁን እኛ ሰብስክራይብ ለማድረግ የሆነ የሆነን ሰው ይዘው መጥተው ብሩኬና ሀይሚ ሰብስክራይብ አድርጉ አስር ሺ አስገቡ ምናምን ሲሉ እኛ የሆነ ሰብስክራይብ አድርገን በቃ ሰብስክራይብ ለማድረግ የምንጸየፍ ወይንም የሆነ ሌለ ተንኮል የምናስብ ሰዎች አለን። ይሄ ሳይታለም የተፈታ ነው። እነሱ ሲከፍቱት እንደገና ደግሞ ይሄ ክሬት ሲያደርጉት ቻናሉን ብዙ ቪዲዮ ኤዲት አድርጎ አንድ ቪዲዮ ለመፖሰት ብዙ ሰዓት ይፈጃል፣ ይወስዳል። ዝም ብላችሁ አይደለም ቀርጣችሁ ወደዚህ የምታመጡት። ብዙ የሚቆራረጡ ነገሮች አሉ እና ያን ሁሉ እነሱ ሲያደርጉት ያልደከሙ፣ እዚ ጋር ሰብስክራይብ ለማድረግ የማትፈልጉ ሰዎች አላችሁ። ጥሩ አይደለም። እውነቴን እንምላችሁ ምላችሁ፣ ሰብስክራይብ አድርጓቸው። እነሱ ሲከፍቱት ቻናሉን ያልደከማቸው እዚ ጋር እነሱ አምጥተው ሰብስክራይብ አድርጉ ስለዋላችሁ ደግሞ በጣም የሚገርመኝ ነገር አለ። ሀይሚ የሆነን ሰው ይዛ መጣ። ሰብስክራይብ አድርጉ ስትላችሁ አትፈልጉም። ብሩኬ ካልመጣ ምናምን የምትሉ ጋጠ ወጦች አላችሁ። ብሩኬ መጣ አልመጣ፣ ሀይሚና ብሩኬ አንድ አካል ናቸው። ምን ልዩነት አለው? በጣም የሚገርመኝ ነገር አለ። ቡቡዬ ከሌለ ሰብስክራይብ አናረግም፣ እሷ ብቻ ነው እየመጣችሁ ምናምን አሽቃባጭ። ሁለቱም አንድ ናቸው ካላችሁ፣ ጨረቃ ፋሚሊያ አንድ ነው ከተባለ አድርጉ የተባላችሁትን አድርጉ። አሁን ይህንን ልጅ አስር ሺህ አስገቡ ተብላችኋል። አስገቡ፣ በቃ ያለምንም ጭቅጭቅ። ሀይሚ የለችም ብላችሁ ይህንን ልጅ ሰብስክራይብ ሳታደርጉ እንዳትቀሩ። ምንም አይከፈልበትም፣ ምንም ማለት ነው። እናንተ ትኩረት ማድረግ ያለባችሁ ምን ጋ መሰላችሁ? መጣላትና መንጫጫት ያለባችሁ ብሩኬን ሌላ ሴት ይዞ ሲመጣ፣ ሀይሚ ሌላ ወንድ ይዛ ስትመጣ፣ ያን ጊዜ ነው ጦርነት መክፈት ያለባችሁ እንጂ ከዛ ውጭ እርስ በራስ ፕራንክ ለሚደራረጉት ነገር አትጨነቁ ፈታ በሉ። ሁለቱ ይተዋወቃሉ፣ አለቀ። እንዴት ሆኖናችሁ ነው? የሆነ ጠንፌ የሆነች ጠንፌና የሆነ ከበደ ሲመጣ ያን ጊዜ ተንጫጩ። ሌላው ነገር ደግሞ ቡርጌን የሆነ ሰው ሲናገር፣ ሃይሚን የሆነ ሰው ከጎን መጥቶ ሲዘልፋት፣ ወይም እሱን ሲሰድቡት ያን ጊዜ የውጭ ጥላት የውጭ ኃይል ወራሪ ሲመጣ በቃ ተንጫጩ። እርስ በራስ ተከፋፈሉ። እዚጋ አትከፋፈሉ። እነሱ ተስማምተው አንድ ሆነው እየሳቁ እየተጫወቱ ቪዲዮ እስከለቀቁ ድረስ እናንተ ትክታክ ላይ የሆነ የመከፋፈል በእርስ በራሳችሁ ጎጥ አትፍጠሩ፣ ጎጥ አትፍጠሩ። ጥሩ አይደለም ይሄ፣ በሃይሚና በቡሩኬ መሀል ይሄ ጎጥ መክፈል ምናምን ነገር ይደብራል። አንድ ናቸው ማለት ፈልጋለሁኝ እና አማቼ የኒ መልካም፣ የኒ ጨዋ፣ የኒ አሳቢ፣ የኒ ደግ፣ የኒ ሩህሩህ ሩህሩህ አስር ሺህ ልጁን እናስገባዋለን። ለምታደርገው ነገር ከቅማምዬ ጋራ ከቀዳማዊት ጋር ለምታደርገው ነገር መልካም ነገር ፈጣሪ ይጨምርል። ትንሽ ልጁን አጨናንቁታል። ፕራንክ ብጤ ያው ከጀርባ ስለኒ ታወራ አለ ምናምን መጥፎ ነገር ምናምን ብሎ አጨናነቀው። ልጁ ደግሞ ያው ያላዋራው ነገር ስለሆነ ትንሽ ተጨናነቀ። ምንም ማድረግ አይቻልም። የስረው ባህሪ ነው። የቅማሟ የፕራንክሱስ አላለም። እንዲ ሸበለው። የአንተስ የፕራንክሱስ ምን? ቅማሟ ብቻ ተው እንጂ ተው እንጂ፣ የአራት ልጆችህ ላይ አታሳብ። እኔም የፕራንክሱስ አለብኝ ይባላል። የቅማም የፕራንክሱስ ምን ነው እየተናነቅን ተላለቅን እየተዋወቅን ተናነቅን ነው ተላለቅን ይባላል ትላላችሁ። ለማንኛውም ግን ይመቻቸው ቤተሰብ እና መልካም ነገር አድርጉ። መልካም ልብ ይኑረን። በቃ ልጆቹን በአንድ የምንወዳቸው ከሆነ ወደ ኢትዮ የሚያመጧቸውን ሰዎች በእነሱ በኩል ለሚመጡ ሰዎች በቃ እንትን በሏቸው፣ ሰፖርት አድርጓቸው። አይከፈልበትም። ጨረቃ ፋሚሊ ተብሎ እንጂ የሚመሰገነው ቡሩኬና ሃይሚ ብቻ ተብሎ አይመሰገንም። እናንተም አብራችሁ ትመሰገናችሁ። ምስጋና ዋጋ የለውም። ዋጋው ዋጋችሁ የምታገኙት ከፈጣሪ ዘንድ ነው። የሰው ምስጋና ዛሬ ያመሰግናችኋል፣ ነገ ይሰድባችኋል። ሰው እንደዚህ ነው፣ ተቀያያሪ ነው። አውሎ ንፋስ በሉት፣ አውሎ ንፋስ በሉት። ስለዚህ የማይቀየር ፈጣሪ ነው። ለፈጣሪ ስትሉ መልካም ነገር አድርጉ። አይችን ማለት እፈልጋለሁ። ለነበረን ቆይታ ሰላማችሁ ይብዛልኝ። በድጋሚ